አለ ፈልጌ እንደሆነ ታውቃላችሁ፣ ወንዶች ማለት ነው ወንዶች። አንደኛ ለወንዶች ነው መልክቴ ማለት ነው። በጣም የምታናድዱኝ ነገር አለ። የሚያናድደኝ ፓርቲዎች አሉ። ምንድን ነው የፎቶ አነሳስ፣ የፎቶ አነሳስ። ፎቶ አነሳስ እኮ ፎቶ አነሳስ እንደ ማለት የሴት ስታይል ለብቻ፣ የወንድ ስታይል ለብቻ እኮ ይሆናል ይሆናል ማለት ነው። እናንተ ከሴቶች ጋር ምንትን አላችሁ አገፋፋችሁ እንደዚህ እንደ ሴት ማለት ነው እንደዚህ እንደዚህ ምናምን እያላችሁ መተነሱ ወገባችሁን እያያዛችሁ በእውነት በጣም የሚያስጠላኝ ወንድ ልጅ ማለት ነው እኔ ቆፍጠን ብሎ ምናምን እጁን እግሩ ጉልበቱ ላይ አድርጎ እንደዚህ ማለት ያለ እና እንደዚህ እንደዛ ሲነሳ ደስ ይለኛል። እንደገና ነው ማለት ነው። ቀይም ብትስተይል ኮአለ አለ ያውት እና እንደዚህ ወገባችሁን እያያዛችሁ ማለት አይነ ፋሚ፣ በእውነት በጣም የሚያስጠላኝ በነገራችን ላይ ማለት ነው። እና እንዴት ናችሁ ግን? እችን መልዕክት ላስተላልፍላችሁ ፈልኬ ነው። ደሞ አለ ካላችሁ አለው እያላችሁ አለን በ ማለት ነው። እና በቃ ወንዶች እባካችሁ፣ እእእን ወገባችሁን እንደዚህ እየተያዘ አይነሳም። በእውነት በ በጣም የሚያስጠላኝ